ሄሏል እኮ ሄሉን አያፈቅራትም፣ ድራማ እየሰራባት ነው እንዴ? ማለት እኔ እንዲልክን አምኛዋለሁ። ለምን እንዲያመንኩት ታውቃላችሁ? ኪዳነ ምህረትን ይላል፣ መድኃኒዓለምን ይላል፣ ማርያምን ይላል። እየማለ ነው ቪዲዮ የሚሰራው። እየማለ ቪዲዮ ሰርቶ ታዲያ ይሄ ውሸት ነው ልትሉኝ ነው? እኔ ውሸት አይመስለኝም፣ ምክንያቱም አንድ ሰው ማርያምን ካለ እኔ አምናለሁ። እውነት ለመናገር ማንኛችሁም ብትሆኑ በእምነታቸው አንድ ሰው ከማለላችሁ ታምናላችሁ አይደል? እኔ እንዳልክን አመኘዋለሁ። እንደዚህ ሆኖ እውነት የውሸት ከሆነ እውነትም ሚዲያው አብደዋል ማለት ነው። እውነት ለመናገር እና ብዙዎቹ በቲክቶክ ሲጽፉልኝ ነበር። እና እንዳልክ እኮ አውቆ ሊሰራ ቪዲዮ እንትን ለድራማ ነው እንጂ ሄሉን አያፈቅራትም፣ መመለስም የለባትም። ሰላም፣ ሰላም እንዴት ናችሁ? አቢኔ ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው። አብራች ላላችሁ አመሰግናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን እያልኩኝ በአዲስ መጥቻለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት ስጡ። እንግዲህ ትናንትና ላይ ደግሞ ሄሉ ጠፍታለች የሚባል ነገር ነበረ። የትም አጠፋም ሄዱዬ፣ ያው አንዳንዴ ትንሽ ረፍት ያስፈልጋል። በሄደች እንግዲህ ለዚያ ይመስለኛል ትንሽ እየጠፋችሁ እና በጣም ተገርሜ ነው። እውነት ለመናገር እኔ አላምንም፣ እንደዚህ የምትሉ ሰዎች እንዲያልክ፣ እንደዚህ እያለ እንደዚህ እየሆነ እውነት ለመናገር ትናንትና እኮ ማልቀስ ትንሽ ነው የቀረው። እውነት ለመናገር በጣም ተሰምቶታል ምናምንና ማለት ነው። ምክንያቱም የተሰማው ነገር እያፈቀረችው ነው መስ፣ እሱ አልፈልግም ብሎ የገፋት ይመስለኛል። ለዚያ ነው እንዲያልክ፣ እንደዚህ እየሆነ ያለውና የውሸት አይመስለኝም እኔ ሳይውስ አስበው። እንግዲህ እናንተ በምን መንገድ እንዲወሰዳችሁት እና እንዲያስባችሁ ታላቅም ብቻ ግን፣ እኔ እውነት ስናገር እውነቱን ነው የሚመስለኝ። ታላቅም ብቻ እንግዲህ እኔ እውነትም ነው የሚመስለኝ፣ ውሸት አይመስለኝም። እንዳልክ እንደ ኮሜንታተር እንኳ ምን ይለዋል፣ እውነት የጻፈውን የማለውን ሁሉ እያወረዱ ነው የሚፖስቱበት። ማርያምን፣ ውሸቱን ከሆነ ማለት ነው እና እኔ ግን ሳስበው ውሸቱን አይመስለኝም። ብዙዎቹ ግን እየዋሸ ነው አውቆ ነው ምናምን የሚሉ ብዙዎች አሉና፣ እናንተስ ምን ትላላችሁ? እኔ እንዳልክ እውነቱ ነው የሚመስለኝ። ውሸቱን ማለት ጎበዝ ነው ደግሞ እንዳልክ በእምነቱ በእምነቱ ጎበዝ ነው። ታዲያ እንዴት ሊዋሽ ይችላል? እኔ የሚዋሽ አይመስለኝም። ብቻ ግን መጨረሻውን እስከማ እኔ ቻኩያለሁ፣ እናንተስ አላውቅም እንዲሁ እንዲያልክ እንዲህ ዝምቶ ነው ለተመልካችን ከሆነ ረ ይደብራል። በጣም የምር የምር በጣም ነው የሚደብረው። እንዴዚህ ከሆነ ማንንም ልናምን አንችልም፣ በቃ ማለት ነው ሁላችሁ ሚዲያ ላይ ስትመጡ እያስመሰላችሁ ነው ነው ምለውን የእውነት ለመናገር እንዲያልክ እንደዚህ እየሆን ከያት አሁን ትናንትና ከታች የጻፈውን አይታችኋል። መድሃኒያለምን ብሏል፣ ማርያምን ብሏል ብዙ ነገር እያለ ነው። ተጀመር ጀምሮ እየፖስተ ያለሁ ታዲያ፣ ይሄ ውሸት ከሆነ እየመጣሽ ተኛኛ ቤት ሰፊ ነው ሆነ ያገሬ ሰው ሲተርት። በዚህ ልክ ማማዋሸት ከጀመራችሁ እግዚአብሔር ልቦን አይስጣችሁ። እውነት እኔ ግን እየዋሻችሁ አይመስለኝም። እኔ ራሱ እየሰሩ ያሉት ነገር አሁን ራሱ ግራ እያጋባኝ ነው፣ እውነት ለመናገር ማለት ነው። አይኖ በቃ እውነት ነው ወይ ውሸት ነው ወይ ብላችሁ ለማወቅ ራሱ ግራም ያጋባ ነገር ነውና፣ እስኪ እናንተ ደግሞ እንግዲህ የመሰላችሁን ኮሜንት ጸቡ፣ ሐሳብ ስጡ። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሆንላችሁ። በአዲስ ቪዲዮ እንገናኛለን። ዛሬ ሄሉት መጣ ይመስለኛል። እንግዲህ እስኪ አብረን የምናይ ይሆናል። እስከዛ ሰላማችሁ ይብዛልኝ። ባይ ባይ። እወዳችኋለሁ። ሀቢ ነኝ። ቴንኪው።